ተገልጋዩን በተመለከተ የምናገረው በጣም አጭር ነው። ስጀመር ጉንዳንን የምናውቀው በታታሪነቱ ነው እንጂ በድህነቱ አይደለም። ጉንዳን የቺስታ ምልክት ሆኖ አያውቅም። ጠቢቡ ሰለሞንም አንተ ታካች ወደ ገብረ ጉንዳን ሂድ ሲል ባተላይነቱን አራያ አድርጎ ማለቱ መሰለኝ። ሁላችንም ራቆታችንን ነው የመጣ ነው የምትለዋ የቸከች አባባል ተምጣብኝ እውነት ነው። ሱፍ ገብርዲን ለብሶ የተወለደ የለም። ይህ ማለት በዚች ምድር ለሁሉም ሰው ኑሮውን የሚያሸንፍበት አንድ አይነት መወዳደሪያ ሜዳ አለው ማለት አይደለም። ራቆታችንን መምጣታችን አይደለም ችግሩ፣ የሚቀበሉን ወላጆች እርቃናችንን የመሸፈን አቅም አላችሁ ወይ? በራፊ ጨርቅ የሚጠቀለል አለ፣ ባር ጨርቅ የምጠቀለል አለ። ያላሙዲ ልጅና ጎዳና ላይ የምወለደው ያንድት የኔቢጤ ልጅ እኩል ናቸውን? የመጀመሪያው ሁለተኛውን ቀድሞት ብከብር ሁለተኛው ባመሉና ባመዱ ምክንያት ደሀ የልባል ነው። በዚህ አገር ላይ ስንፍናንና ስለ ታታሪነት ማውራት ያለባቸው በትክክል በልፋታቸው የሚኖሩ ሰዎች ናቸው። ገበሬው፣ ጠረፍ ጠባቂው ሐኪሙ፣ መምህሩ፣ ነጋዴው፣ ሾፌሩ፣ ግንበኛው፣ አናጢው ወዘተረፈ። በአንጻሩ እግዚአብሔር ነገረኝ በማለት እየተበረነነ በአማኝ ህዝብ ድጋፍ ደልቶት የሚኖር ሰው ስለ ትጋትና ስለ ስንፍና የማውራት ሞራል የለውም። የሃይማኖት መሪዎች፣ ሰባኪዎች፣ ህብረተሰቡ ብዙ መስዋዕትነት እንድትከፍሉለት አይጠበቅባችሁም። ሀብታሞች ለእናንተ ከምትሰጡት መባና ስጦታ ቆንጥሮ በብዙ ምክንያት ለተቸገረ እንዲረዱ ካሳሰባችሁ ትልቅ ሁሌታ ነው። በማለትም በእውቀቱ ስዩም ሰሞኑን ስለ አገልጋይ ዮናታን አክሊሉ ስለ ጥቁር ጉንዳን ድህነት ጋር እንዴት እንዳገናኘ፣ በተለይ ድህነትንና ጥቁር ጉንዳን ወይስ ድሃና ጥቁር ጉንዳን በማለትም በርካቶች ጥያቄ ሲያነሱ በእውቀቱ ስዩም ደግሞ ጭራሽ ድህነትን ከጉንዳን ጋር ልናመሳሰል አይገባም ጉንዳን ታታሪ እንደሆነ ጨምረም ነው ከሌሎች የሚለየው በማለትም ነው በእውቀቱ ስዩም ስለ ድሃ እንዴት ተጎር ጉንዳን ድሃን እንዴት እንደዛለ በማለትም ነው በእውቀቱ ስዩም ሀሳቡን ለመግለጽ የወደደው ኮሜዲያን በእውቀቱ ስዩምን ማያቀው ኢትዮጵያዊ የለም ያን ያስተላለፈው መልእክት በማስመልከትም ነው ለእናንተ ይጀላቸው መጣሁት ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አግኙ ሰላም ቆዩልኝ